ልጅ ቆይ፣ አልናፍቅም እንዴ? ለናፍቆት መድሀኒት ዝምታ ነው። ምክንያቱም ብዙ በወሮች ቁጥር ብዙ ትናፍቅኛለች። እወድሻለሁ የኔ ማር።

ዛሬ ታመም ያለው ወገቤን ከመታመም የተነሳ ረጅም ሰዓት መቆም አልችልም። ብቻ ብዙ ጊዜ ወገቤን ሲያመኝ እንዲሻለኝ የማደርገው ነገር አለ። የማደርገውን መድኃኒት ከማሻልም አልፎ ጥሩ ኢነርጂ እንዲኖረኝም ያደርገኛል። ታዲያ ይህንንም ጥቅም እናንተም እንድትጠቀሙት ብዬ አስብ፣ ከዛም ይህንን ቪዲዮ መስራት ጀመርኩ። እንደ አጋጣሚ ሆነው ከላይ የምለብሳቸው ልብሶች በሙሉ ቆሽሸው ምንም የምለብሰው ልብስ አልነበረኝም። እናም ሻርብ ነበር የተጠቀምኩት። ቀላል የሆነ አሰራር ነው። ምናልባት ከጠቀማቸው ይህን ቪዲዮ ሴቭ አድርጉት፣ እዩት፣ እንዴት እንደሚያምር ብቻ ወደ በሽታ ስመለስ መድኃኒት የለማኛል ምክንያት ወደ ማኪስ ባነበር ያመራውት። እዛም እንደደረስኩኝ ደስ የሚል አቀባበል ካደረጉልኝ በኋላ የምፈልገውን አገልግሎት መስጠት ጀመሩ። መድኒቴም ወይ ባጭስ ነው። ወይ ባጭስ ብዙ ጥቅሞች አሉት። የወገብ ህመምን፣ የማህፀን ኢንፌክሽን፣ የፔሪር ስሜትን እንዲሁም ማህፀን ወደ ቦታው እንዲመለስ ያደርጋል። በዛ ላይ ሰውነታችንን የሚቀቡን ሰውነታችንን ፍክትና ምር ብሎ እንዲታይ ያደርግልናል። ስለዚህ ወይ ባጭስ ለሴት ልጅ በጣም ጠቃሚ የሆነ ነገር ነው። ወይ ባጭሱን ተጠቅሜ ከጨረስኩ በኋላ በዚህ መልኩ ማሳጅ ካደረጉኝ በኋላ ወደ መታጠቢያ ክፍል ሄጄ መታጠብ ጀመርኩኝ። ለሜን አስረስተው ፍክትና ምር እንድል ያደረጉኝ ማኪስባዎችን አመሰግናለሁ። ሁሉንም የውበት አገልግሎቶች ይሰጣሉ። ቤታቸውም ሀገረኛ ይዘት ያለው ውብ የሆነ ምቾት የሚሰጥ ነው። የሚሰጡት አገልግሎት በሙሉ ምቾት ስላለው ምርጫ አድርጊያቸዋለሁ። በዛ ላይ ከስተመር ሰርቪሳቸው በጣም የሚያስደስት ነው። እናንተም እንደኔ መታችሁ መደሰት ከፈለጋችሁ፣ ካፕሽን ላይ አድራሻቸውና ስልክ ቁጥራቸውን አስቀምጥላችኋለሁ። ዱካኬም በሽታ ለቆኝ እንደዚህ አምሮብኝ ወደ ቤቴ ተመልሻለሁ። ስላደመጣችሁኝ አመሰግናለሁ። አግመች ናታን ጋ እየደወልሽ ነበርማት? መቼ ስም እኛ ነኝ፣ ንግስት። የናታንን ስልክ ከጠለፍኩት ቆየ። ይገርምሻል፣ የሚደወልለት ቁጥር ሁሉ ወደ እኔ ነው የሚጠራው። ምን ነው፣ አዲሱን ቁጥር አታቂም ነበር። በእሱ ብትደውይለት አሪፍ ነበር። ለማንኛውም ናታን ከዛሬ ምሽታያለ ያኛችን ማርፊ ትቀመጫለሽ።